ነሰራ ዐብዳ ወዐዘ ጁንዳ ወሀዘመል አሕዛበ ወሕደህ። ይህን ካል በኋላ ድዋ እናደርጋለን። መጠነኛ ድዋ እናደርጋለን። የተለያዩ ድዋዎች ማድረግ ይቻላል። በፈለገነ ቋንቋ ማድረግ ይቻላል። የምናደርገው ድዋ ስለ አዱኒያም ስለ አኼራም ስለ ግልም ስለ ሀገርም ድዋ እናደርጋለን። ከዛ አሁኑ መልሰን ደግሞ ላኢላሃ ኢላላሁ ወሕደሁ ላሸሪከ ለሁ

ይህን ዱዋ አርገን አሁን ትንሽ ዱዋ ካደርግን በኋላ መልሰው የአሁኑ ዝክራውኑ እንደግማለን። ከዛ አሁኑ ዱዋ እናደርጋለን። ሶስቴ ዱዋ ካደግ በኋላ ይህንም ዝክር ሶስቴ ከደጋገምን በኋላ ወደ መርዋ እንወርዳለን ማለት ነው። አሁን ያለነው ይህ ሰፋ ነው። ሰፋን በግራችን አድርገን ወደ መርዋ እንወርዳለን። ወደ መርዋ ስንወርድ የፈለግነው ዱዋ፣ ዝክር፣ ቁርአን እየቀራን እንራመዳለን። ቀስ እያለን የምንራመደው ቀስ አረንጓዴ ማብራት አለ፣ ግድግዳው ላይ ግድግዳው ላይ አረንጓዴ ማብራት አለ። ያ አረንጓዴ ማብራት ጋር ስንደርስ እንረውጣለን። አሁን ደርሰና እንረውጣለን። ሮጥን፣ ከዛ አረንጓዴ ማብራት ሲያልቅ ቀስ ያለ መራመድ እንጀምራለን። ከዛን ወደ መርዋ ጋር ደረስን ማለት ነው። አሁን መርዋ ስንደርስ መርዋን እንደዚህ ከፍታ ትንሽ ከፍ ያለ ነው። እዛም እንወጣና፣ ከዛ አሁን ፊታችን ወደ ካዕባ አዙረን ቅድም ሰፋ ላይ ያደረገውን ዝክር እንደግማለን። ዱዓውንም እንደግማለን። አሁን ለማስተማር ስለሆነ

ወህዳ አንጀዘ ወህዳ ወነሶረ አብዳ ወሀዘመል አህዛበ ወህዳ ከዛኔ ሶስቴ በተከታታይ ደጋግመነውም፣ ከዛ ዱ አድርገን ዱውን ከጨረስን በኋላ ወደ መውረድ እንችላለን። ወይም እያንዳንዱን ዝክር አንዴ እንላለን፣ ከዛ ዱ እናደርጋለን። ከዛ ሁለተኛውም እንላለን፣ አሁኑም ዱ እናደርጋለን። ከዛ ሶስተኛ ብለን ዱዓ አድርገን ወደ ሰፋ እንሄዳለን ማለት ነው። ዝክሩን በተከታታይ ዝክሩን ብሎ ሶስቴ ብሎ ወደ ዱዓ መሄድ ይቻላል። መሐል መሐል ላይም ዱዓውን በዝክሮች መሐል መሐልም ማስገባት ይቻላል። ዝክሩን ብለናል። ዱዓ አድርገን ያው ቅድም የተለያዩ ዱዓዎችን አድርገን ወደ መርዋ ጉዟችን እንጀምራለን ማለት ነው። አሁን ወደ መርዋ እንሄዳለን። አሁን የመጣ ነው አንድ ይባላል። አሁን በእነ ሰፋ ወል መርዋ ሰባቴ ነው የሚዞረው። አሁን የመጣ ነው አንድ ይባላል። አሁን የምንሄደው ሁለተኛ በአሁን ሁለታኛችን እንሄዳለን። ልክ ሁለተኛ ስሜ አረንጓዴ ማብራት ጋር ስንደርስ አሁን በኃይል እንወጣለን፣ በኃይል እንወጣለን። ልክ አረንጓዴ ማብራት ሲያልቅ ቀስ ብለን መሄድ እንጀምራለን። ቀስ ብለን እየሄድን አሁን ሰፋ ዳገት ላይ እንወጣለን። ሰፋ ከፍታ ቦት ከወጣን አሁን ፊታችንን ወደ ከዓባ አዙረን ቅድም እንዳደረግ ነው፣ ፊታችን ወደ ከዓባ አዙረን የቅድሙን ዝክ ራሱን እንደግማለን ሶስት ጊዜ ማለት ነው። ላኢላሃ ኢለላህ ወሕደሁ ላሸሪከ ለሁ ለሁል ምልክ ወለሁል ሐምድ። ይህ ሕዮ ይሚት ወህዋ ዐለ ኩል ሸይን ቀዲር ላኢላህ ኢላል ወህደ አንጀዘ ወዐደ ወነሰራ ዐብደ ወነሰራ ዐብደ ወህደ ወህዛ መለ ሕዛበ ወህደ እንላለን። ከእዛ ዱዐ እናደርጋለን። ዝክሩን ሶስት ዱዐንም ሶስት እናደርጋለን። ያን ካደረግን በኋላ አሁን ሁለተኛ ዞር መተናል። ሶስተኛ ዞር ለመሄድ ወደ ሰፋ ወደ መርዋ እንወርዳለን። ወደ መርዋ ስንሄድ አሁንም ዱዐ እያደረግን ዝክር እየዘከርን ቁርአን መቅራት ይቻላል። በጣም በቃ ይሄ ቦታ ማለት እናታችን ሀጀር ልጇን እስማኤል ምግብ አልቆባት ውሃ ፍለጋ ነበር በሶፋና በመርዋ መሀል እየሮጠች ያደረገች ሩጫ ነው። እንግዲህ አላህ ከእሷ መነሻ ሁን አሁን እኛ የሐጅና የዑምራ ተግባር ሆኖ እየተገበርን ያለ ነው። ስለዚህ ቀልባች ወደ አላህ መመለስ አለበት ማለት ዒባዳ ነው። ወደ አላህ ቀልባችን ተመልሶ በዝክርም በቁርአንም በሰላተን ነቢይ ነው የምናደርገው። አሁን ቀጥ ሶስተኛ ዙር እየሄድን ነው፣ እንወጣል። አረንጓዴው ጋ ደርሰናል፣ እንወጣለን። ልክ አረንጓዴው ሳር ቀስ ማለት እንጀምራለን። አሁንም የመርዋ ኮረብታ ላይ እንወጣለን። መርዋ ኮረብታ ወተን እንግዲህ አሁን ሰባት ዙር እንዞራለን። ስለዚህ ከሰፋ ስንመጣ አንድ ነው፣ ወደ መርዋ ስንደርስ አንድ አለቀማት ነው። ከመርዋ ወደ ሰፋ ስንሄድ ሁለት ነው፣ ከሰፋ ወደ መርዋ ሶስት አራት አምስት ስድስት ሰባት መርዋ ላይ ያበቃል። ልክ መርዋ እንደደረስን ሰባተኛ ዙር ሲሆን ጨረስን ማለት ነው። ከዛም ከመርዋ ጨርሰናል። መውጫው እንደዚህ ነው። በዚህ ወደ አሁን ዳገቱን አንዞርም። አሁን መርዋ ማለት ይሄን የመርዋ ከፍታ ብለን ያሰብነኛውን የመርዋ ዳገት ይሄን ብለን ያሰብነው፣ ስለዚህ እዚህ ጋር ስለሆነ ወደዚህ አንዞርም። አሁን ወደ መርዋውን ሳንዞር በቀኛችን መውጫ አለ፣ በቀኛችን እንወጣለን። ከዛ በኋላ ዑምራ ንያችን ተመትዑ ከነበረ ወደ ፀጉር ወደ መላጨት እንሄዳለን ማለት ነው። አሁን ሐጅ ነው እያደረግናለን ነው። ስለዚህ ተመትዖ ነይተን ከሆነ ዑምራውን ጨርስናል። ስለዚህ ፀጉራችንን እንቀነሳለን ወይም እንላጫለን። ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ ርሐም ልሙሐልቂን አሉ። ጸጉራቸውን ለሚላጩ ሰዎች እዘንላቸው አሉ። ለሚያሳጥሩትም ተባሉ። አይ ለሚላጩት አሉ። ለሚያሳጥሩትም ተባሉ። ለሚላጩት አሉ። ሦስት ጊዜ። አራተኛው ነው ለሚቀነሱት ብሎ ያሉት። የሐጅ ጊዜ ቅርብ ከሆነ መቀነሱ ጥሩ ነው፣ ሐጂ ላይ ደሞ ስለምንላጨው ማለት ነው። የሐጅ ጊዜ ግን ቀናት ካልና ጸጉራችን የሚበቅልልን ከሆነ አሁን ጸጉራችን እንላጨዋለን፣ በሐጅም ጊዜ እንላጨዋለን። ይሄውን የሚላጨው ማን ነው? ተመቱዕ የነየተ ሰው ብቻ ነው። ቂራን የነየተና እፍራድ የነየተ ጸጉሩንም አይላጭም፣ ኢህራሙንም አይቀይርም። ገና ስራው አላለቀምና ማለት ነው። ስለዚህ አሁን እኛ እንሻላ ተመቶዑን ንይት ነው ብለን እናስባለን። ስለዚህ አሁን ጸጉራችንን እንላጫ ልማት ነው። እንግዲህ የዑምራ ጸጉር በመላጨታችን የዑምራው ስራ በዚህ ተጠናቋል። ስለዚህ ካሁን በኋላ ስምንተኛው ቀን ስምንተኛው ዙልሕጃ ስምንተኛው ቀን ላይ ምን ይደረጋል የሚለውን በቀጣይ ፕሮግራም እንዳያለን። ፈጀዛኩምላ ኼር ወሹክራን።